የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለዘጠኝ አስርት ዓመታት በሬዲዮ 60 ለሚጠጉ ዓመታት ደግሞ በቴሌቪዥን የኢትዮጵያንን እውነት ውበትና የአብሮ መኖር እሴት ሲያወሳ የኖረ አንጋፋ የሚዲያ ተቋም ነው። ዛሬ ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በ10 ቻናሎች በሬዲዮና ቴሌቪዥን እንዲሁም በዶት ስትሪም አማራጭ በቀን 24 ሰዓት በድምሩ 240 ሰዓት በመላ ኢትዮጵያ ይደርሳል። ተቋሙ እያካሄደ ባለው ተቋማዊ ሪፎርም ወደ ይዘት በሚል በጀመረው የለውጥ ስራ መላው ኢትዮጵያውያን የሚደመጡበትና የኢትዮጵያ መልክ የሚታይበት ሀገራዊ ሚዲያ እንዲሆን እየሰራ ነው። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ከ2013 እስከ 2015 ዓ ም የተቋሙን የዜናና ወቅታዊ አገልግሎት አሰጣጥ አፈጻጸም የክዋኔ ኦዲት ሪፖርት ገምግሟል። ኮርፖሬሽኑ በሚያቀርባቸው ዜናዎች ሆነ ፕሮግራሞች የተለያዩ ሰብዓዊ መብት ድርጅቶች የሚያወጣቸውን መግለጫዎችን በብዛት የዘገባ ሽፋን የማይሰጥሆኑ አቀራረቡን የሚችሉ ሀገራዊ ጉዳዮችን ወስነን እንደምንሰራ ሁሉ ኤዲቶሪያል ላይ ሊያለያዩን የሚችሉ በተለይ ደግሞ በህዝቦች መካከል ግጭት ሊፈጥሩ የሚችሉ ጉዳዮች ካሉ ከየትኛውም ተቋም ሊመጣ ይችላል። መግለጫው ከየትኛውም የፖለቲካ ፓርቲ፣ ከየትኛውም የመንግስት ተቋም፣ ከየትኛውም የውጭ የሀገር ውስጥ ሊመጣ ይችላል። አንሰራውም። ይሄ ክሊር መቀመጥ አለበት። በዛ ምክንያት አልፎ አልፎ የሚፈጠሩ ጉዳዮች ይኖራሉ። ለምሳሌ አንዱ የተነሳው ከፖለቲካ ፓርቲዎች ጋር ሀሳባቸውን በነጻነት ማስተናገድ የሰብአዊ መብት ሪፖርቶች በተመለከተ የተነሱ ጉዳዮች አሉ። በአንድ አመት ጊዜ ውስጥ ወደ አስራ ሰባት የሚደርሱ እዚሁ ሪፖርት ላይ የተገለጸው የሰብአዊ መብት ሪፖርቶችን አስተናግዷል ኢቢሲ። ያላስተናገዳቸው ደግሞ ይኖራሉ። የትኞቹ ናቸው በምን ምክንያት ብለን ብናይ ምክንያቱን ማስቀመጥ እንችላለን። እዚሁም የተከበሩ የምክር ቤት አባል እንዳነሱት አንዳንዶቹ የሚወጡ መግለጫዎች በትክክለኛ እውነታ ላይ ያልተመሰረቱ ተገቢው ምንጭ ያላሟሉ፣ ችግር ያለባቸው ሲሆኑ እንደ ብሔራዊ ጣቢያነታችን ምን ወስደው የኤዲቶሪያል ጥንቃቄ አለ። ይሄ ዝም ብሎ በአንድ ግለሰብ ወይም በስልክ ተደውሎ እንደዚያ አርጉ እንደዚያ አርጉ በሚል አይደለም። ይህን እንደ መሪ ማረጋገጥ እችላለሁ። ኤዲቶሪያል ላይ ውይይት ይደረግበታል። በዚህ በዚህ ምክንያት ይሄ አይዘገብም፣ በዚህ በዚህ ምክንያት ይሄ ይዘገባል። እንደውም ተጨማሪ ነገር እንስራበት የምንልበትም አለ ማለት ነው። ኮርፖሬሽኑ ኦዲቶሪያል ነጻነት በጠበቀና በስራውን ሆነ በአስተዳደሩ መንግስትና የመንግስት ተቋማትን ጨምሮ ከማንኛውም አካል ነጻና ገለልተኛ ሆኖ እየሰራ አለመሆኑ በኦዲት ሪፖርት ታይቷል። አሁን ባለው ተጨባጭ ሁኔታ ሚዲያው ነጻና ገለልተኛ ሆኖ ነው የሚሰራው። ነጻና ገለልተኛ ሆኖ ነው የሚሰራው ሲባል የአሰራር ማዕቀፎች አሉት። አንዱና ትልቁ ገቨርን የሚያደርገን ይህ የኤዲቶሪያል ፖሊሲ ነው። ይህ ኤዲቶሪያል ፖሊሲ መሰረታዊ የሕገ መንግስት ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶችን ኢትዮጵያ ውስጥ በዚሁ ምክር ቤት የጸደቁ የሚዲያ ህጎችን እና እዚሁ ምክር ቤት የጸደቀ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማቋቋሚያ አዋጅን መነሻ አድርጎ የጸደቀ ኤዲቶሪያል ፖሊሲ ነው። ከቦርዱ አሰራርና ድጋፍ ጋር በተያያዘ ቋሚ ኮሚቴው አባላት ጥያቄ ያነሱ ሲሆን የተገኘውን ኦዲት ግኝት ተከትሎም ኮርፖሬሽኑ የቦርዱን አሰራር መመሪያዎች በማሻሻልና በማጽደቅ የተጠናከረ ስራ እየተሰራ መሆኑን የኮርፖሬሽኑ ዋና ስራ አስፈጻሚ ገልጸዋል። ከቦርዱ የክትትልና ድጋፍ ተጠናክሮ መቀጠሉንም ነው የተናገሩት። የቋሚ ኮሚቴው ምክትል ሰብሳቤ አራሬ ሞሲሳና አባላቱ ተቋሙ ኦዲት ግኝቱን ተቀብሎ ምላሽ በመስጠትና ማሻሻያ አድርጎ መስራቱ ለኦዲት ግኝቱ የሰጠውን ትኩረት ያሳያል ብለዋል። ር፣ የላካችሁበት ልበረታታና ጥሩ ለስራው ትኩረት የሰጣችሁት መሆኑን የሚያሳይ ነገር ነው። ይህም ብዬ ግን ምናልባት እንግዲህ ግኝቱ ራሱ የክዋኔ ውዲት ስለሆነ በአንድ ጊዜ በሁለት ወር በሶስት አመት የሚጠቃለል አይደለም ሂደት ነው የሚጠይቀው። እሱን በስንት አመት የዛሬ ሶስት አመት አራት አመት የሚጠይቁን ስራዎች ሊኖሩ ይችላሉ። በዚህኛው አመት ውስጥ የምንጨርሳቸው ስራዎች ሊኖሩ ይችላሉ። በአጭር ጊዜ፣ በመካከለኛ እና በረዥም ጊዜ ተብሎ ህቅር ተይዞበት የመንግስትንም ድጋፍ የሚያስፈልጉን ነገሮች ሊኖሩ ይችላሉ እና እሱን በድርጊት መርሃ ግብር ለይታችሁ አሁን በያዛችሁት ልክ የድርጊት መረሃ ግብርን ሰርታችሁበት ለእኛም ለዋና ኦዲተርም ከደሳችሁ ለምመለከተው እናንተን ለምከታተለው ቋሚ ኮሚቴ እንድትልኩ ነው እኔ እንትን የምለው። በተጨማሪም የቋሚ ኮሚቴው አባላት ኢቢሲ እያደረገ ያለውን የይዘትና አቀራረብ ማሻሻያ እውቅና ሰጥተው ተጠናክሮ እንዲቀጥል አሳስበዋል። ለውጥ ላይ ያለ ተቃውሞ መሆን እኔ ለመመስከር ነው። ቅድም በተባለው አግባብ በተለይ ከይዘት አንጻር በየቀኑ አዳዲስ ነገር የሚፈበረክበት እኛ ብቻ ሳይሆን ህዝብን ልናወያይም ስንሄድ የሚነሳ ጥያቄ ስለሆነ ይህን ስራቸውን ማስቀረት ፉግነት ስለመሰለ ይሉ። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው ኢቢሲ ኢትዮጵያ የምትታይበት ሚዲያ ነው ያሉ ሲሆን፣ አሁንም የመረጃ ምንጩን በማሳደግ ተደራሽነቱን ከፍ ሊያደርግ ይገባል ብለዋል። አጠቃላይ ኢቢሲ ስናየው ከነበረበት ጊዜ ከጊዜ ወደ ጊዜ ለውጥ እያስመዘገበ የመጣ ነው ግን የበለጠ የህዝብ የህብረተሰቡን ታማኝነት ለማረጋገጥ አሁንም ነጻና ገለልተኛ ሆኖ ሊሰራ ይገባል የሚል አስተያየት ነው ሰጠ። የሚተላለፉ ፕሮግራሞችን ዘመናዊ መረጃ ማስተላለፊያ ዘዴዎች ተጠቅሞ እነዚህ ማህበራዊ ሚዲያን ሶሻል ሚዲያን እነዚህ የሚደረጉ ነገሮች እኔ በጥሩ ጎኑ ነው የሚያቸው። በተለይ በአንድ በተመሳሳይ ተመሳሳይ ሰዓት አስራ ሁለት ላይ ፕሮግራም ማስተላለፍ ኮርፖሬሽኑ እዚጋ ደርሷል። ይሄ ከነበረ ሁኔታ መሰረታዊ ለውጥ ያየንበት ነው። ይሄ ጥሩ ነው፣ ግን እዚህ ጋር መሆኔ ማየት አለበት። የኮርፖሬሽኑ አስተያየት መስጠት ፈልገው ቴሌቪዥን የሚከታተለው ማን ነው? ሶሻል ሚዲያ የሚከታተለው ማን ነው? ተብሎ እንደ የኦዲየንሱ ፕሮግራሙ ተደራሽ ቢሆን እንደ የኦዲየንሱ ማለት ነው። ሶሻል ሚዲያ የሚያለ ቴሌቪዥን ጠብቁ የሚያለ የተለያዩ ማህበራዊ ሚዲያዎችን የሚጠቀማለ ሬዲዮን የሚከታተላል ይህን ታሳቢ ባደረገ መልኩ ተደራሽ ለማድረግ በዚህ መልኩ ተለይቶ ሁሉም መረጃዎች እኩል መውረድ የለባቸው ብዬ አላስብም። እንደየ ኦዲየንሱ ስለሚለያዩ ያንን ተደራሽ ለማድረግ ቢያስቡ። ኢቢሲ በኦዲት ግኝቱ እርምት እንዲወሰድባቸው የተሰጠው ጉዳዮች ላይ በፍጥነት ማሻሻያ ማድረግ በቋሚ ኮሚቴው እውቅና የተሰጠበት ነው። ከዚህ ጋር በተያያዘም ኢቢሲ ለአንድ ክፍለ ዘመን የሀገሪቱን ታሪክ ሰንዶ የያዘ በመሆኑ አርካይን ዲጂታላይዝ ማድረግን በተመለከተ በቋሚ ኮሚቴው ጥያቄ ቀርቧል። ይህንን ተከትለውም የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ አርካይን ሙሉ በሙሉ ዲጂታል ማድረጉ ከፍተኛ በጀት የሚጠይቅ በመሆኑ ስለ መዘግየቱ አንስተዋል። የአርካይቭ ዲጂታይዜሽን ማለት የኢትዮጵያ ከግማሽ ክፍለ ዘመን በላይ ወይም የኦዲዮን ከጨመር ነው፣ የአንድ ክፍለ ዘመን የኢትዮጵያ ታሪክ የተከማቸበት ማለት ነው። ኢትዮጵያ የኢቢሲ አርካይቭ ማለት ይሄኛው በአንድ አመት በሁለት አመት ጊዜ ውስጥ የምንሰራው አይደለም። በጣም በቂ በጀት የሚያስፈልገው ራሱን የቻለ ፕሮጀክት ጽህፈት ቤት የሚያስፈልገው እንደዛ እንደሚያስፈልገው ስላመንም የምክር ቤቱን የበጀት ጉዳዮች ቋሚ ኮሚቴ ጭምር እኛ የሚከታተለውን ቋሚ ኮሚቴ ብቻ ሳይሆን እንዲያዩት አድርገናቸዋል። ኮንሰርናቸው ሲሪየስሊ ነው አስቀምጠው የመጡት እና እዛ ላይ ያለው ነገር ምናልባትም እዚህ በኦዲት ግኝቱ ላይ ከምንነጋገርበት በላይም ነው። አንዳንዱ ጉዳይ ወደ ስራ ከገባንበት በኋላም የተቀየረ ቴክኖሎጂ እንዳለም ገብቶናል። ለዛም እየሰራንበት ነው ያለ ነው። ለምሳሌ አስራ አራት ሺህ ሰዓት የተገለበጠ አለ የሚል አስራ አራት ሺህ ሰዓት የገለበጥ ነው በነበረው እሳቤ የገለበጥ ነው። አሁን አርካይቭን በተመለከተ ዓለም በሌላ መንገድ ነው የሚያስበው፣ ወይም ዲጂታል ዓለሙ በሌላ መንገድ ነው የሚያስበው። አፕግሬድ መደረግ አለበት፣ ወደ ኤችዲ ወደ ፎርኬ መቀየር አለበት። እሱን ለማድረግ የሚያስችል አቅም የለም አሁን። ስለዚህ ይሄ ይሄ ሰፊ በጀት ሰፊ ጊዜ የሚጠይቅ ስለሆነ በዛ ደረጃ ትኩረት ሰጥተን እየሰራን ነው።